አይ በጣም አሳፈሰፍ ለመቅረት ነው ይሄ ነገር አይሆን፣ አይደለም አይገመትም። አሁን ውስጥ ለውስጥ ጨለም ያለ ቦታ ሄደናል፣ ግን ፍጹም ሰላም ሴቶቹ ምናምን በኮንፊደንስ ነው የሚንቀሳቀሱት። ቴን አውት ኦፍ ቴን በፓርክ ሰላም ፋሚሊ ዛሬም በሌላ ባበደ ቭሎግ ተመልሰን መጥተናል በዛሬው ቪዲዮ ደግሞ እንግዲህ ኢትዮጵያ ላይ በጣም ታዋቂ ከሆኑት ኮንተንት ክሬተሮች መካከል አንዱ የሆነው ነቢል ኑር ወደ ቶኪዮ መምጣቱን ሰምታችኋል ቶኪዮ ድረስ መጥቶ ደግሞ እንግዲህ እኛን ሳያገኝ መመለስ ማለት በጣም ከባዱ ነገር ነው ስለዛ በዛሬው ቪዲዮዋችን የነቢልን የመጀመሪያ ቀን ውሎ በቶኪዮ የማሳያችሁ ይሆናል ማለት ነው ያልገባንበት ቦታ የለም ካልቪን ክሬን በሉት ምግብ ቤቶች በሉት ሺቡያ ስትሪት በሉት ያልሄድንበት የለም በዛ ላይ ደግሞ ጋይስ ነቢልን የተፈጨ አሳ በአልጌ አብልተነዋል። ያው ሱሺ ብለን ማለት ነው። ስለዛ እሱንም አብረን የምናይ ይሆናል። ቀጥታ ወደ ቪዲዮ ራማ ፒፖ እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ ለየት ባለ ቭሎግ ተመልሰን መጥተናል። ቆየና ቭሎግ ከሰራን እንደዚህ። ጋይስ፣ እኔ ራሷን እንደ አዲስ እየተሰማኝ ነው እንደዚህ ቭሎግ ምናምን መስራት ማለት ነው። ኤኒዌይስ ጋይስ፣ ዛሬ ያለነው አሳኩሳ አካባቢ ነው። የተለመደው ስካይ ትሪዛ ጋር አለ እዚህ ጋር ሰረገለች ምናምን አሉ እዚህ ጋር ደግሞ የሆነ ቴምፕሉ ምናምን ነገር አለ። እና ያ አሳኩሳ ደመቅ ብላ ወደ አመሻሹ ላይ ነው ያለ ነው። የዛሬውን ቪዲዮ እንግዲህ ለየት የሚያደርገው ብቻዬን አይደለሁም ከስራው ጥቼ ነው ወደ አሳኩሳ የመጣሁት። የመጣሁበት ምክንያት ደግሞ የሆነ ሰው ላገኘ ነው ትላለ ኦልሬዲ ኮ ተምኔል ላይ አይታችሁታላ። ግን ደግሞ እስቲ ሳገኘው ምናምን ነገር አሳያችኋለሁኝ። በጣም በጣም ኤክሳይትድ ሆኛለሁ እሱን ለማግኘት። እንደሚታወቀው ሴሌብሪቲዎች ምናምን በቃ እያጨናነቁን ነው ሰሞኑን። ዛሬ ደግሞ እስቲ ነቢል እናገኘዋለን። ሳገኘው እንገናኛለን። የትም እንዳትሄዱ እስከዛ ድረስ ጎብኘት ጎብኘት አርጉ። እንደምታዩት እንግዲህ ይሄ ስትሪት ያው ብዙ ሾፖች ምናን ያሉበት ነው። በተለይ ይሄ የጃፓኒዝ ኦልዲስ ትራዲሽኖች ምናምን ያሉበት አካባቢ ነው። በጣም ጭንቅንቅ ያለ ነው። አክቹሊ አሁን ሰዓቱ ራሱ ያው መሸትሸት እያለ ነው፣ ወደ 11 ሰዓት አካባቢ ነው። ግን በጣም በጣም በጣም ብዙ ቱሪስቶች ነው ያሉት። ቦታውም ያው የቱሪስት መዳረሻ ስለሆነ ለምታዩት ጭንቅንቅንቅንቅ ብሏል ማለት ነው። ኦ ይቺን ነገር እፈልጋት ነበረ። ማለት በዚሁ ሾፒንግ ምናምን ልወጣላችሁ ነው ማቻ ምናምን ነገር ጋይስ በጣም ብዙ ይሸጣልና፣ ኪሞኖ ፎቶ መነሳት ከፈለጋችሁ ያው እንደዚህ ብዙ ቱሪስቶች ምናምንም ኪሞኖ ለብሰው ይነሳሉ። እንዲሁም ደግሞ እንደዚህ የጃፓን ቲሸርቶች ሊሆን ይችላል። ማቻ ያው ግሪንቲ እንደምታውቁት በጣም በጣም ታዋቂ ነው የጃፓኑ ግሪንቲ። በጣም ብዙ የጃፓን ትራዲሽን ማየት የምትፈልጉ ከሆነና ቶኪዮ ከመጣችሁ የግድ አሳኩሳን ማየት አለባችሁ። አሳኩሳን ሳታዩ እዳትመለሱ ጋይስ። ኤኒዌይስ ዞር ዞር እያልን ነው ስቲል። ነቢልን ግን ልናገኘ አልቻልንም። ይሄ እንግዲህ ያው ካታና ለምትወዱ ሰዎች ነው። እያንዳንዱ ያው ዋጋቸው በጣም ውድ ነው። አይ ቲንክ ያው ፌክ ናቸው ሪል አይደሉም። ግን ደግሞ በጣም ሶርዶቹ በጣም የሚያምሩት ማለት ነው። የጃፓኒዝ ካታናም እንግዲህ ያው በጣም ታዋቂ ነገር ነው እንደምታውቁት። ፋይናሊ ጋይ አሳኩሳ ስፈልገው ቆይቼ ሽቦ ያገኘሁት ማለት

ረበቆ እኛን እየጠበቀ እን ጋይስ ያው እንደምታዩት ማለት ነው። አልገባችሁም እንዴት እንደተጨናነቀ ቦታው ባይገርማችሁ ማለት። አሁን እኔ እዚህ ለስንተኛ ጊዜ ነው ስመጣ ከእናንተ ጋር አምስት ስድስቴ ማለት ነው ስመጣኔ፣ ማለት ነው። አሁን ስንተኛ ስድስት ሰባተኛ ለማየት ይሄንን ማለት ነው ለማየት አስቤ ነው እንጂ ኖርማል አክቲቪቲ አልፎ አለኝ ብርቅ ነው ላይ ምናምን በጣም ሰፊ ይመስላል በጣም ትልቅ ይመስላል። ግን አንተ ብቻ ነህ እንዲያልከው ታውቃለህ። ማለት እንዴ ብዙ ሰው ሲል ብዙ ሰው ሰፊ ነው ቤት አደባባይ እሱ አይደውዬ ማለት ነው። መብራት የለውም መሰለኛ። የዛሬ ስንት ዓመት ማለት ጃፓን ላይ ዜና ወቶ ነበረ እና ምንድን ነው የሚለው መብራት የሌለው ስትሪት እና መኪና እየተገፋፋን የሚሻገረው ምናምን ያስብላ። ውር ውር እያሉላችሁ ነው ህዝቤ።

እየቀወጥ ነው እንሆን የምላችሁ፣ ሽቦያ ላይ እኔ እና ነቢል ተቆጣጥረናል። ተቆጣጥረናል የት አለ? ይኸውና። ምን እያረገ እንደሆነ አናውቅም ሰውዬ። ጋይስ፣ ከቅድም ጀምሮ በቃ ደግሞ በስነ ስርዓት በካሜራማን ሆነው ነው የሚቀረጹት። እዩት ጋይስ መብራት እኮ ችግር የለውም። ነቢል ቀይ ቢሆን ትፈራለህ። መሆናቸው አይቀርም ግን ለመብራት ሆነ ችግር የለውም። በጣም የሆነ አንተ እራሱ አክቲቪቲው መብራት በራ በራ በቃ ሲበራ እኮ በቃ ኢትዮጵያ እኮ የቤት መብራት ሲበራ ነው እንዲደስ የሚል ህዝብ ያንተ በጣም ቋምጦ ነው የሚዘጋጀው። በጣም እንጂ አሁን ደሞ ጋይስ ነቢል ሀችኮን እያየ ነው ያለው። ቅድም አሳኩሳ ነበረ ስንጎበኝ የነበረው። ከዛ አሳኩሳ ጋር ተፈላልገን ምናምን ተገናኝተን ነው ወደዚህ ወደ ሀችኮ የመጣ ነው ማለት ነው። እና ሰልፉ እንደምታዩት ነው ያው፣ እንደውል ጊዜው ሰልፍ አለ ፎቶ ለመነሳት። አሁን ጋይስ፣ ከሺቡያ ወደ ሀራጅኩ በእግር ነው የመጣ ነው። የእግር ጉዞ ወክ ያደረግን ነበር ከነቢል ጋር ደስ ይላል። እንትኑ በጣም ተስማምቶኛል ታውቃለህ። አየሩም አሪፍ ነው ና ነው አየሩም አይረብሽም። ወቅቱም አሪፍ ነው። አሁን ውስጥ ለውስጥ ይሄ ጨለም ያለ ቦታ መሄደናል፣ ግን ፍጹም ሰላም ጸደይ። ሴቶቹ ምናምን በኮንፊደንስ ነው የሚንቀሳቀሱት። አሪፍ ሰላም። ምንም አይጨንቅም። ምንም አይደለም። ተማም ነው፣ በቃ ተማም ነው። ቴን አውት ኦፍ ቴን፣ ቴን አውት ኦፍ ቴን። ያው አሁን ሀራጁኩ ጋር ያለ ነው እቺኛው። ይሄኛው ነቢል ፓርክ ነው፣ ትልቅዬ ፓርክ ማለት ነው። በጣም ትልቅ ነው። ፓርክ ከልቪን ከይመጠን ማለት ነው። ጋይስ ያቸው ቦክሰሮቹ እንዴት ሾው እንደሚደረጉ ማለት ነው። እና ከዚህ መርጣችሁ ነው የምትገዙት

ኦኬ ከዛ በዚህኛው አጨብጭበናል ትችላለህ። ትንሽ አህለን ወሳ አህለን እየተቦለገ ነው። ሶ ጋይስ ው ከነቢል ጋር አሁን ሱሺ ልንበላ ነው ይኸው

ቀይ ቀይላ ሳይ ነው። ይሄንማ እናንተ እንድትሞክሩ ነው። በጋራ ማለት ሶ አበላል ቀይ ላሳያችሁ። አ በቾፕስቲክ ነው እኮ እሱን። አሁን ይሄኛው አለ ይሄኛው አለ ይሄኛው አለ ሪኮመንድ ይችኛው ኛ አትንቀሳቀስ። ከላይ ያለችው ብቻ ነው። ከዛ መሀል ጣትህ እንደፈለግክ ነው የሚያደርገው። ላይ ያሰፈዋልም ያጠበዋልም ተፈለግ እና እንዲህ እንዳይገባብህ። ለምሳሌ አሁን ይሄ ከሆነ ሰው ሊነግረኝ ሞክሯል። እንዳንተ ግን በተን በቀላል ያስረዳኝ ሰው የለውም። የነቢልን ሪያክሽን ልናይ ነው። አንተ ነው በሹካና ባንቄ ስለማይበላ የልጆች ነው ያለው። ይሁን ችግር የለውም።

ከታች ያለው ከታች እግዚአብሔርን እግዚአብሔርን ይበላሉ። ይሄኛው ተቀጥቅጦ ክትፎ ማለት ነው። ክትፎ ከታች ያለውን ቆይ ብላውና እነግርሃለሁ። እግዚአብሔርን ይበላል ነው ነው። እንደዚህ አይነት ነገር አይደለም፣ አይደለም። እውነት አይደለም። አይ በጣም አሳፈሰፍ ለመቅረጽ ይሄ

ኦራይት ጋይስ ይሄው ፋይናሊ እንግዲህ ወደ ቤት ገብተናል ማለት ነው። አመሻሽተንም ቢሆን በጣም ደስ የሚል ጊዜ ነበር ያሳለፍ ነው። በዚሁ አጋጣሚ ነቢል ሆንም ቴንኪዩ ማለት ፈልጋለሁኝ። ያ እናንተም ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ኢስ ጀስት ደ ፍርስት ዴይ ነው የመጀመሪያ ቀን ነው። ገና ደግሞ እንግዲህ እስቲ ነገ ከነገወዲያም ስለምንገናኝ ሌሎች ቪዲዮዎችም የምሰራላችሁ ና የምለቅላችሁ ይሆናል። እንግዲህ እናንተም ደግሞ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ከነቢል ነው የመጣ ነው ብላችሁ ከስር ኮሜንት አድርጉና እስቲ አስብ አስብበታለኝ ብዙ ከሆናችሁ አስብበታለኝ። ያ ጋይ ሰው በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።